የሚገርም ኤክስፔሪያንስን ያደረጉት እዛ ጋር ዘት አለ፣ በዚህ ጋር ውሃ አለ፣ በዛ ጋር እንባ አለ። በጣም ብዙ ነገር ነው ያለውና ሰው በጣም የሚገርም ቀን አብረን እናሳልፋለን። ቤቱ ራሱ ያምራል፣ እናያታለን። እግዚአብሔር ነው ይሄን ነገር የፈጸመው ከዚህ ድንቅ ቦታ ጀርባ ያለውን ሰው አብራችሁኝ በመፈለግ ታግዙኝ ዘንድ የማራኪው ቤተሰቦች ጋብዛል። ዲኖ ግን የሚገርመው ተፈጥሮ ማለት ወርቁ የት ነው የተወለደው? የት ይመስላል? አትገምተህ። እኔማ እዚሁ እስብቱን እኮ ፈልጉ እያልኩ አዲስ አበባ ነው። አዲስ አበባ ነው የተወለድከው ፈረንሳይ ልጋስ ሲሆን፣ ምን አይነት ልጅ ነበር? ልጅነት ያው ቤተሰቦቼ በንግድ ላይ ስለነበሩ፣ እሺ እነሱና ሪያ ተከትያለሁ ብዬ አስባለሁ። አባቴ ጉልቾ ከዚህ አምስት ኪሎ ሜትር ሄደ ጉልቾ ነው የተወለደው። እናቴ ደግሞ አረቅጥ ወደ ላይ ወተ አምስት ኪሎ ሜትር እዛ ነው የተወለደችው። ከዛ አዲስ አበባ መጥተው ነው እንግዲህ እኔ የቤቱ ሶስተኛ ልጅ ነኝ። አዲስ አበባ መጥተው ንግድ ጀምረው እኛ የተገኘ ነው። እንግዲህ የኔ አባት በልጅነቱ ነው ከዚህ የወጣው። እንግዲህ ከዌበራ እዛ ብርጭቆ ያጥብ ነበረ፣ ዲጄም በማይኖርበት ሰዓት ዲጄም እንደነበረ ይነግረናል። በጣም ቀልጣፋ ነው። ጉራጌ ላይ ጭሎ ይባላል። ጭሎ ቀልጣፋ ሰው፣ ጠንካራ ሰው እና ብልህ አስተዋይ። አባትን ከሦስት ዓመተ ምህረት ስድስት ኪሎ ላይ ከፈተ የእናንተ ጠጅ ቤት 1953 ስድስት ኪሎ። አሁንም አለ፣ ጠጅ ቤቱ አለ። ምንድን ነው የጠጅ ቤት? ወርቁ ጠጅ ቤት ይባላል። ወርቁ ጠጅ ቤት ሄደን መጎብኘት አለብን። ብዙ ታሪክ ይኖራል እዛ ውስጥ። በጣም በጣም ብዙ ያልተነገሩ ታሪኮች እንደሚኖሩ እርግጠኛ ነኝ። ልክ ነህ። ዋ እንደው ለመናገር ሳይሆን